የሰራችውን ቪዲዮ ፖስት አድርጌዋለሁ። እሱ እያያችሁ ሀቢባ ቤት እየገባችሁ እያያችሁ የቤታ የምንወዳት ቤታን ሀቅነቷ ባውጣት አለብን። ምክንያቱ እናቷ ብትሆንስ፣ እናቷ ብትሆንስ፣ አንቺ ግም የተግማማሽ ምን አባሽ ነው ምታመጪ? እናቷ ብትሆንስ፣ እናቷ ብትሆንስ፣ ምን ላይ ለመድረስ ነው? ምን ላይ ስለመድረስ ነው? ብትሆን እናታስ፣ እኗታ አይደለችም። እኗታ ብትሆንስ ምንድን ነው የተደፋች? አሁን አሁን ኢትዮጵያውያን ማወቅ ያለባቸው ቢታዬ የኔ ወርቅ፣ አንቺ ማወቅ ያለብሽ አሁን እዚህ ኤሮጳ ያለን ኤሮጳ የምንኖር በተለይ እሷ እዚህ ሀገር ስለምትኖር እች እየጨለለባት የተግማማች ሳብዲኔዋ ማለት ነው። እዚህ ሀገር አሁን ከሳመር ከሳመር ወደ ዊንተር የምንሄድበት ሰዓት ደርሷል። ስለደረሰ መሬቱ እየጨለመ ሲሄድ ህዝቡ እየጨለለ ነው የምሄድ እ ህዝቡ በተለይ በኤሮፓ በሁሉ ኤሮፓ አሁን ኤሮፓም ወደ ዊንተር እየሄድን ስለሆነ እ ህዝቡ የእግዚአብሔር ሰላም ራሱ አይባል። ልንገራቸው ውጭ ሀገር አለ በተለይ ኤሮፓ ያለ የአሜሪካ አላቀውም እንደት መሆኑ። ኤሮጳ ያለ ሰው በዚህ በዊንተር አሁን ሆስት ላይ ነው ያለነው። ሆስት ሲጨረስ ወደ ዊንተር በጨለማ እየሆነበት አሁን ሲጨልም ስንት አሁን አስራ ሁለት አምሳ አለ እዚህ ከሁለት ሰዓት በኋላ መሬቱ እየጨለመ ይሄዳል። እየጨለመ እየጨለመ እየጨለመ አሁን ከኢትዮጵያና ከኤርትራ በአንድ ሰዓት ነው ልዩነት ያለን እና በሁለት ሰዓት ይሄዳል። ሰዓቱም ይቀየራል። የጭንቅ የሰው ጭንቅላት ደግሞ ይቀይራል። እና ስትረሱ ሲበዛው ስትረሱ እንትን ሲያደርገው የሚወስደው የነበረ ከኒና ሳይወስድ እዚህ ይመጣና በአንድ ሰው በቃ ገበታ ህዝቦች ምተው ሊበሉ ይፈልጋሉ። አንቺ ግን ጎበዝ ነሽ። ጎበዝ ላይ ጎንደሬ መሆን ጎንደሬ መሆን እንደዚህ ነው። በዚህ አነጋጋሪ በዛ አነጋጋሪ ጎሽ፣ መማሪ ከሆነች አነጋጋሪ ሆናለች። ቢታዬ ከሆነች አነጋጋሪ ሆናለች። እኔ እህታች ጎንደሬ ከሆነ አነጋጋሪ ሆናለች። ጎንደሬ ሲባል እንደዚህ ነው። አነጋጋሪዎች እንጂ እኛ በሰው አንናገርም። ስለዚህ ቢታዬ እውነት ልናገራችሁ የኢትዮጵያ ህዝብ እኔ በጣም ወዳቸዋለሁ። በተለይ ደግሞ በተለይ በተለይ ደግሞ የድሬ ህዝብ የድሬ ድሬ ህዝብ ሁሉ ሰው ስለአንተ ስለእናንተ ሲናገር የድሬ ህዝብ ደግ መሆናችሁ ፍቅር መሆናችሁ ነው የምናውቀው፣ ማለት ነው አጎሩ መጥቼ እስከማየው ማለት ነው። እች ሴትየው ግን እች ሴትየው መጀመሪያ በቢታ በተናገረችውን መንገድ የእውነት እናቷ ከሆነች ልክ ብር ተከፍላ እንደሰራችው እዚህ መጥተሽ እውነትሽ ከሆንሽ እናቷ ከሆንሽ አንቺ፣ ቅዘናም የተቀዛዘንሽ ውሻ የሆን ሴትዮ ደሞ በብር ተገዝተሽ የመጣሽ ደሞ ምጭና፣ እዚህ ምጭና። የእውነት ልጅሽ ከሆነሽ ከፊትሽን ከፍተሽ እሷ የአባቷ ዘር ምናምን ራሷ ትጠይቅሻለች ቢታ። እዛ መጥተሽ እዛን ሰዓት ነው እውነትሽና ውሸትሽ የምትታወቂ። አንቺ ግም የተግማማች የጅብ ፊት ማለት ነው። በመቀጠል ደግሞ ቢታ አሁን የድሮ የድሮ ቢታ ምላሷ ረጅም ነው። በጣም ነው ረጅም ምላሷ። አሁን ግን በቃ ሁሉ ነገር ትታ ከሁሉ ሰው ፍቅር ሆና ገይሟ የተጫወተች በቃ አስር ሺ አስራ ሁለት ሺ አስራ ሶስት ሺ እያያች በዚህ የቀናችሁ ምድረግም የተግማማችሁ እ ምድረግም የተግማማችሁ እሷ ላይ ልትበሉ የቆንጅቦች ውይ ብላችሁ ልጅቷን ልትበሏት አንቺ ግን እዚህ ያለሽ ግም የተገማማሽ ሀባ መሻይፍ ልትናገሪ ብትፈልጊ ስለ እኔና ስለ ጆኬር ነው መናገር የነበርሽ። አሪ አንቺ ማነሽ? አንቺ ጠንጋራ የተጠናገረች ጤንጋራ። አይ ማለት ነው አንድ ሰው ቢታ ለምቢታ ፌመስ አይደለችም። ሌላ ሰው ማንም የሆን ሰው አንድ ሰው የፈለገውን ሰው መውደድ መብት አለው ጠንጋሬዋ መብት አለው። አንቺ ግን ድንቄት ስለሆንሽ ሳይኮ አንቺ ሳይኮፓ ጭንቅላትሽ ስለማይሰራ ወይዘሩ ሲቀያየር አናትሽ ላይ ሲዞርብሽ የአንቺ ስትረስ ላይ ቢታላሽ ልታወጭ የተግማማሽ የተግማማሽ ሴት ከሆንሽ በእኔና በጆኬር ለምን አትናገሬ? በእኔ እና በጆኬር ለምን አትናገሬ? አንቺ ግም ሁልጊዜ ደግሞ ሰነፍሰብ የሆነ ጊዜሽን ወይኔ ወይኔ ወይኔ ወይኔ ጊዜሽን ሰውተሽ ቢታየ ደስ ማለት ነው ያለብሽ። በዚህ ሰዓት ቢታየ ያለምንም የቤት ክራይ መክፈል ጭንቅላታቸው፣ እይ ጊዜያቸው፣ ጭንቅላታቸው፣ አስተሳሰባቸው፣ ሁሉ ነገር ወስደሽ እዚህ አናታቸው ቁጭ ብለሽ ስድስት ሰባት ዘጠኝ የሚሆኑ ሴቶች ከአንቺ ጋር ስለአንቺ ሲያወሩ ኦረዲ ዩአር አጀንዳ አጀንዳ ሰጭሁ ነሻ። የኔ የኔ ወለላ፣ የኔ ማር፣ የኔ ቲክቶክ ድምቀት

ይገ አርዲክቲ እ ጽዳት የንብረት ሽቃ ሳታጸድ እዚህ ስለ ቤታ ውንድ ብለሃራት ሰዓት መቼ ነው? ስለ ህይወትሽ የምታስቢ እኔ የሚገርመኝ እኮ እኔ የሚገርመኝ ኢትዮጵያውያን ሰው ሰው ሰው ስለአንቺ የሚያወራ ከሆነ በቃ ኦልሬዲ እዚህ ላይ ቁጭ ብለሻል። እዚህ ላይ ቁጭ ብለሽ አናታቸው ጋ ፍንጠጥ ብለሻል። ስለዚህ አሸንፈሻል ማለት ነው ቤታዬ ለምንድ ነው የምታለቅች ትናንትና የኔ ቆንጆ የኔ እህት ይሄ ሁሉ ደግሞ ይሄ ሁሉ የድሬዳዋ የኢትዮጵያ መላ የኢትዮጵያ ሕዝብ እንደምታየኝ እንደምትወደኝ አውቄያለሁ። አሁን ሞኒካዊት፣ ሐረቃዊት፣ ዘናጣዊት ደግሞ ጎንደራዊት አሁን የምትላቸው ያለች የመጣው ሰበብ ምንም ሰበብ የለውም፣ ሰበብ የለውም። በውስጣቸው በቃ ለምን ሰው አያት ለምን ሰው ወደዳት ተብሎ የተሰራ ሴራ ነው፣ የተሰራ ሴራ ነው።

እንቅልፍ የለሽም ጥዋት ይሁን ሌሊት ይሁን በቃ እነዛ የቢታ ጠላቶች የሆናችሁ እዚህ ቁጭ ብላለች ያን ምንም ሳትከፍል ስለዚህ እሷ ኦነራችሁ ናት ኦነር ኦነር ናት ኦነር። ስለሆነች ደግሞ ሳትናገር ምላሷ ሳትቀ ምላሷ ከከፈተች ሁልሽን ሁልሽን እንደ አይጥ ዙረሽ ቦታሽን እንደምትገቢ እናውቃለን። አሁን ግን ብቻ እሷ ብቻዋ አይደለችም፣ እኔ በዚህ ቆጭ ብያለሁ። እንደዚህ ያየሽ አእምሮብኝ እንደዚህ ያየሽም እየመጣሁ አጠናግራችኋለሁ። ለቤታ ለቢታ የነካከ እንግዲህ ወዲህ አጠናግርሻለሁ። ምን ታመጪያለሽ? ምክንያቱ ሰበቡ በእኔ ነው የተነሳ ለሞኒካን ወዳት አለው ስላለች ነው። ጆኬር ደግሞ ለድሬ ሕዝብ ሰድቦ አልመሰለኝ። ለምንድን ነው ለድሬ ሕዝብ ያልተጣበቅሽ ተብሎ ይሄ የተሰራት ምድረ ጠንባታ። አሁን ከመት ክፈት እና ክፈትና ለቤታ፣ እኔ የገረመኝ አንተ ያዝ እያትልቅ ሆድ አንተ ማነህ የምትባል እኔ ደግሞ ትልቅ የተማረ ሰው ይመስለኝ ነበረ ያ እየዳብ የምትባል አንተ

ሲጀመር እህትህ ነች። ለምንድ እህትህም እህትህ የምታር አንተ እኮ ልጅህ እኮ ናት። ልጅህ ልጅህ እኮ ናት። አንተ ጠንባዛ የተጠንባበዘ ከርሳ ከርሳ ወ ከርሳ። ስለዚህ ሁልሽን በቤታ የምትናገሪ ወንድ ሁኒ ሴት ሁኒ ስለበለጠችሽ ነው ስለያሸነፈችሽ ነው በቃ። አንተ ግን በቃ አንቺ ሚስቱ የህየዳ ሚስት ሚስት ነሽ ሴት ነሽ ልበል

ሰጥቼ የነበርኩ የነበርኩ እኔ ሰጥቼው የነበርኩ ክብርና እሱ የቆየ የሱ እሱ የቆየኝ በቃ አንድ ጅል የተጅላለ ጅል፣ ቁረጥ ቁረጥ አድርስለት እከክ በጣም እንደዚህ እንደጠላሁ በጣም ወደ የነበርኩ አሁን ግን ጠላሁ። ሚስቱ ግን አሁን ማወቅ ያለብሽ የዚህ ጉቶ እየዳብ፣ ሚስቴ ማወቅ ያለብሽ ቢታ ቁጭ ብላ እየተናገረች ቀጥታ ወደፊቷ ሳያይ ወደዚህ ማየቷ ችግር ልጅቷ ሳይወዳት አይቀርም። ልጅቷ ሳይወዳት አይቀርም። ኦ ይሄ ቆርቋቋ አሮጊቱ የተንቋቋ ቅርጥማት ሊያርግላት ምን ሊያርግላት? እዛ ባልሽን ያዥ፣ ባልሽን ያዥ፣ ባልሽን ያዥ እንጂ ይሄማ ይበጅ። እዝጊኦ ማርና ክርስቶስ፣ እዝጊኦ ማርና ክርስቶስ፣ እዝጊኦ። ሌላ ደግሞ ሌላ የቤታ ጠላት ማነው? የቤታ እስኪ የቤታ እናቷ

ችግር የለውም፣ ሀቢባ ቤት ስለሆነ ሀቢባ ቆንጆ ላይ ትወዳታለሁ እኔ። የተቸገረ ሰው ትረዳለች። መጀመሪያ አሳስቶኝ ነበረ። ያ እዛ ምንድን ነው ሚባል ሊቢያ ሆኖ የተናገረ ልጅ አሁን ግን ሀቢባ የተናገረችውን እኔ ደሞ ራሴ ትዊት አድርጌዋለሁ እዚህ እች ሴትየው ደሞ እች ሴትየው

እዚህ ላይ መስራት አለባችሁ። እኔ ራሱ እኔ ራሱ እቺ ሴትዮ እቺ ሴትዮ ሀቢባ ቤት ወይ ቢታ ቤት ከመጣች ኦኬ። ካልመጣች ግን እቺ ሴትዮ ወንት ብሎ ያመጣት ሰው ሁለት ሺህ ዶላር እከፍላለሁ። ያመጣት ሰው ሁለት ሺህ ዶላር ሁለት ሺህ ዶላር በኢትዮጵያ ሲመነዘር ደሞ በቃ እኔ ቻ ቤት ያሰራ የሆነ ምን አውቃለሁ ግርሞ ይገባቸዋል። ምክንያቱም በእኔ ሰበብ ነው ይሄ ሁሉ የመጣው በእኔ። አንተ እከክ ጆኬር፣ ጆኬር ደግሞ ጆኬር ይሄን ያባለኛል ከሁሉ ህዝቢ ይሄ እከክ እከክ ባላ ግንቸ ራሴ የት ነው ያለ ብዙ ሰው አይቶታል። ስለዚህ የድሬ ህዝቢ ይሄ ሰው ያመጣ ሁለት ሺህ ዶላር ከሞኒካ የተሓረካ ወዘና ጣዊት የቤታ እህት ጎንደራዊት ወይ ብቻ። እኛ ከተነሳን ደግሞ ማናባት እንደሚያሸንፍን እናያለን። ወይ የአንቺ ስሪ ወይ የእኛ ስሪ እንጨራረሳታለን። እዚህ ነው ቪዲዮ የማይመጣ በፎቶ ላይ የምትመለከቷት ግለሰብ የቤታ እናት ነኝ ብላ መጣለች። ያመጧት ሰዎች ደግሞ ከቤታ ጋር ፐርሰናል ችግር ያለባቸው በግሩፕ ሆነው ቤታን ለማጥቃት ነው። ቤታ እቺ ግለሰብ እናቴ አይደለችም፣ እውነት እናት ነኝ ቃለች ወያን አንቺ ቤት አቢባ ወይኔ ቤት ጥምታና ገስ ገብታ ቪዲዮ አብርታ ፊት ለፊት ታናግረኝ ብላለች። ስለዚህ ባካችሁ ድሬዳዋ አካባቢ ያላችሁ ጂህን ግለሰብ የምታቁ ካላችሁ አድርሱልን ፕሊስ። ስልክ የላትም እያሉ ነው በሰው ስልክን የመጣችው እያሉ ነው። ፕሊስ እምታቋት ፈልጋችሁ ያለባቸው አሁን አሁን ከዛ ነጭ ቅማል ሁነው ከነጭ ቅማል ሁነው ጉሩብ ሁነው ለቤታ የሚሰድቧት ያሉ ጻፊ ስም ጻፍ ይሄድባቸዋለሁ። ጻፊ ግን እዚ አቅልናም ደግማ እቶም ኤርትራውያን ኣብዚያ ዘለኹም እዛ ናይ ዓሉ ጆን ድሃበና እዛ ናይ ብላዕሊ ቀሪብያ ፀንሐ እዛ ናይ ሓወልቲ ሰማእታት